ማዳረሽንም ሆነ የት እንዳለ ለማንም አትናገሪ። እና አጋቹና አባባ የደረሱ አላውቅም። ምናልባት አባባን ይዞ ሌላ ቦታ ሄዱ ይሆን? ለምን ሌላ ቦታ ይሄዳሉ? አላውቅም ግን ው እንዴት ድንገት ጠፉ ብዬ ነው። አሁን አባባ የት እንዳለ ለማወቅ ቤት መሄድ አለብኝ። እናታ ዳኒታ የምትሄደው ማ አንተ ነህ? አንቺስ? ምክንያቱም አባባ ቤት ውስጥ ካለ እኔ ነኝ ወጥ ቤት ውስጥ የምገባው። አግቼው እኮ ሳሰቃየ የሰነበትኩት ያን። አንተ እኮ ነው ስለ አባዬ የመስማት እድሉ ያለው። እኛማ በምን በኩል እንሰማለን? እናም ደግሞ ጨከነች፣ አለቀቀውም ማለት ነው። እሺ ምን ይሻላል? አላቅም፣ ግን ቢያንስ የሆነ መፍትሄ መፈለግ አለብን። አንድ ነገር አድርጎት ከሆነ ከኔ ጋር ነው ፀቡ። ገድየዋለሁ። ምን? አዎ አስክሬን እንኳን ለማግኘት የቀረብሽን አጋጥፍ ትከፍያለሽ። ብቻ ሳትቀበል እንዴት ትገለዋለህ? ገንዘቤን ካላመጣሽ አንቺን የምገልሽ ያለው እየመጣን መታ፣ እኮ ይሄን ያህል የሚገድል አልነበረም፣ ግን ያው አባዬ ራሱን ሲሰጥ አይቼዋለሁ። እሺ ገሎት እንኳን ቢሆን አስክሬኑን የት ሊወስደው ነው? አስክሬኑ እንደወስደ እጥፍ ገንዘብ ጠይቆኛል። ምን

ጀምርሽ ነው ትት የሞት ሰርተት ሴት ደግሞ ኬታ መጣሽ። በጥንቃቄ ነው ያሰራት ርጅ ታዲያዝ መርማሪ መስካሪ የለ በቀላሉ ገንዘብ ክን አውጥተህ እኮ የምታሰራው ነገር ነው። ሰውነቱ ጤናው እንዴት ነው? ትንሽ ተጎሳቅሏል፣ ግን አሁን ሁሉም ነገር ሰላም ይሆናል። ተመስገን፣ የኔ መድኃኒዓለም አሁን ምንድን ነው ማድረግ ያለብን? ልብ በቀሉ ወይስ ለአንተ ልተው? ስመለስ ደውልህና እንወጣለን። እሺ ዳኒ ከመጀመሪያውም ተጠራጥሮ ነበር። ምክንያቱም አባባ አልሞተ ይሆናል፣ በህይወት ይኖራል፣ እርግጠኛ አትሁኝ፣ ለነገሮቹ አትቸኩይ ቴና በማለት እንግዲህ ነግሯት ነበረ ማለት ነው። እንደ ነገራትም እንደ ጠረጠራትም በስተመጨረሻም ያው አባባ ከች ብሎ ዳኒ እንዴት ነ ልጅ በማለት እንግዲህ ወደሱ መጥቷል ማለት ነው። በነገራችን ላይ ሽማግሌው አሁን ላይ ማለት ነው እንግዲህ እጅግ በጣም ደህና ሆኖ ካሉበት ነገር ከታገቱበት ስለወጣ እጅግ በጣም ፈጣሪን እያመሰገኑ ይገኛሉ። እንግዲህ አሁን ላይ ልበቀላቸው ወይንስ ደግሞ አልበቀላቸው እያለ እያሰበ ይገኛል። በእርግጠኝነት ይበቀላቸዋል ወይንስ ይህ ሁሉ ጉዳቸውን ሁሉን ነገር ያየውን እስካሁን የተገነዘበውን የተጎደውን በቃ ያለውን የሚያውቀውን ነገር ነግሯቸው እንዲወጡ ይደረጋሉ። ምን ይሆናል ብላችሁ እስኪ ሀሳብ አስተያየት በኮሜንት ላይ መስጠት ትችላላችሁ። በእርግጠኝነት እኔ ዋጋቸውን ይሰጣቸዋል ብዬ ነው የማስበው ማለት ነው። አሁንም ነገሮቹን ከማጥፋት ወደኋላ እያሉ አይደለም። በተለይ ቴና በተለይ ቴና ለነገሮቹ ስለሷ ብቻና ስለሷ ነው። ስለሰው ምንም አይነት በቃ መጨነቅ የሚባል ነገር የላትም። በጣም በብዙ ነገሮች ወደ ራሷ እንድትመልስ እና መልካም ነገሮችን እንድታደርግ እንዲሁም ሽማግሌው ቃሊብም ጊዜ ስተዋታል ብያ አምናለው ማለት ነው። ምክንያቱም ደግማ ደጋግማ ጥፋት በማጥፋት እንዲሁም ደግሞ አባይን በመጉዳት ላይ ነው አሁንም እያለች ያለችው ማለት ነው እና እሱን አጥፍቼ እንደፈለግኩኝ ያው ንብረቱ አጠቃላይ የቃሊብ ስለሚሆን ተካፍዬ እወጣለሁ እንጂ ከዚው ህይወቴን ጸባይን ሁሉን ነገር አስተካክዬ ይብን ራሱ እቀመጣለሁ የሚባል ነገር የለም። ግን እንዴት አድርጌ አባቱን አጥፍቼ እንዴት ነው የሱን ንብረት ተካፍዬ ከዛ ቤት የሚወጣው? በነገራችን ላይ አሁንም ራሱ ከዛ ቤት አትወጣም። አሁን ራሱ እንደዚህ ስንት ነገር አድርጋ ራሱ ዓይኗን ጨፍና ዓይነ ደረቅ ነች ትቀመጣለች ማለት ነው። ምክንያቱም በባለፈው ደግሞ የሰራችለት ነገር አለ ሊሰራችለት ነገር አለ ለቃሊም ማለት ነው። እንግዲህ አንድ ቀን ሌሊት፣ ምሽት እፈልጋለሁ ካንተ ጋር ጥሩ ምሽት እንዲኖረኝ እፈልጋለሁ ብለህ አጥምደዋለች ማለት ነው። እና አሁን ላይ እርጉዝ ነኝ ትለዋለች። እርጉዝ ነኝ በምትልበት ሰዓት ደግሞ እንዴት አድርጌ ነው የልጅን እናት እንዴት አድርጌ ነው ጎዳና ልጥላት የሚችለው ብሎ ደግሞ ቃሊብ ይጨነቃል ማለት ነው እና ከዚህ በፊት በጣም በደካማ ጎኑ ነው የያዘችው ይብን ቃሊብን ይብን ማለት ነው። ከዚህ በፊት የልጅ ፍላጎት እንዳለው ወልዶ ለአባቱ ማሳየት እንደሚፈልግ እሱም ደግሞ እንውለድ እያለ በጣም ሲጨቀጭቃት ነበረ። እሷ ግን አሁን ላይ አይደለም መውለድ የምፈልገው ትንሽን ቆይ እያለች እንግዲህ ፍላጎቱን በሙሉ ማለት ነው እንትን ብላ ነበር። እኔም እኮ እድሜን እሷ በላችብኝ እያለ ሲያወራ ነበር በባለፈው እንደውም ኤደን ዳኔን ጠብቀኝ ጠብቀኝ በቃ አሁን አሁን እያለኝ እድሜን በሙሉ አቃጠለው እያለ ቃሊብ እና እንዲሁም ሽማግሌው ስለ እሷ ሲያወሩ ነበር። እንዴ አባዬ ይህኔም እኮ እንደዚሁ እስከ ዛሬ ሌላ ሴት ጋር በሆኑ እንኳን ስንት ልጆች ወልጄ ነበረ እያለ ነበር ማለት ነው። ያ ማለት ተዳረዞ ራሱ እሷ መውለድ አልፈለገችም ነበር ከቃሊብ ማለት ነው። አሁን ላይ ግን ቃሊብን ለመያዝ እና ለማሰር ስትል ከቃሊብ አርግዛለች። ስለዚህ ቴና ከዛ ቤት አትወጣም። በጣም ደረቅ ነች። በጣም ብዙ ነገሮችን እየሰራች ብዙ ነገሮችን እያደረገች ቃሌብንና እንዲሁም ሽማግሌውን በቃ የእነሱ የሆነን ነገር ለራሷ ለማድረግ ነው የምትጣጣረው። ከዚህ በኋላ ቃሌብ ራሱ የፈለገውን ነገር ማድረግ ይችላል ብሎ በነገራችን ላይ ማለት ነው ሽማግሌው በቃ ቃሌብን ራሱ መውጣት ትችላለህ ብሎ እንትን ማለት አለ። ምክንያቱም በእነሱ መሀል እየተጎዳና እየተሰቃየ በጣም ያለው ሽማግሌው ነው ማለት ነው። ትሁትም ብላለች በመሀላችን የሚጎደው የሚሰቃየው ከምንም በላይ አባዬ ነው። ስለዚህ በዚህ እድሜው እንደዚህ መሆን የለበትም፣ ቃሊ ወደ ራስ ተመለስ እያለው ነበር ማለት ነው። ያን ሰዓት ራሱ ይብን እሺ፣ ምሽቱስ ከሷ ጋር ምን አስፈለገ? ብር ነው ያ የፈለገችው፣ ብሩን ሰጥ፣ ለምን አታስወጣትም? ለምንድን ነው ይሄ ምሽት ከአንተ ጋር ጊዜ አሳልፋለሁ ምናምን የሚባለው ነገር ለምን እሻልካት ብለው ሽማግሌውም እንዲሁም ደግሞ ትሁትም ማለት ነው ተናግረውት ነበር ልክ ናቸው እና አሁን በዚያች ሌሊት በተፈጠረ ነገር ነው እንግዲህ እሱን ሊታሰር የሚችለው ማለት ነው እና ለልዩ ሲል ደግሞ እሷን ደግሞ መጣል አይፈልግም። ከዚ አንጻር እንግዲህ አባቱን እንደዚህ በድለው እንኳን እንደዚህ ያሳግተው ስንት ነገር ሲደበድበው አጋችን አይታችሁታል። እንዴት አድርጎ ራሱ እንደደበደበው እንዴት አድርጎ እንዳሰቃየው በዚህ ዕድሜው ማለት ነው። ሽማግሌውን ራስ ራሱን ነበር ሲለው የነበረው። በጣም ነበር የሚሰቀጥጠው ማለት ነው እና ይህን ሁሉ ነገር የእሱ ሚስት የተባለችው ከቤት ተቀምጣ፣ ቴና ይህን ነገር በአባቱ ግፍ ላይ እየፈጸመች እንዴት ነው? ቤት መቀመጥ ያለባት በቃ። እራሱ ቃሊብም በምራሱ ከዚህ በፊትም ሽማግሌ ብሏል። አንተም ራሱ መውጣት ትችላለህ ሲል ነበር ማለት ነው እና ይህ ነገር ቃሊ በተለይ መረዳት አለበት ብዬ አስባለሁ። ስለ አባቱ መረዳት አለበት። በጣም ብዙ ነገር ሆኖ ለፍቶ ግሮ ለዚህ ላደረሰው፣ እንደዚህ ዘንጦ እንዲኖር ላደረገው ለአባቱ መስዋዕት መክፈል አለበት ብዬ ነው የማስበው ማለት ነው እና ዳኒ በነገራችን ላይ ከሽማግሌው ላይ እጅግ በጣም ታርቀዋል ብዬ አስባለሁ። ምክንያቱም ዳኒ አንድና አንድ ገንዘብ ይፈልጋል። ይሄ እርግጥ ነው እንግዲህ ከ ቲናጋ በመሆን እነሱን እንትን ሊሏቸው ነበር፣ ሊበሏቸው ነበር ማለት የቃሊብም ሆነ የሽማግሌውን ገንዘብ ለመውሰድ ፍላጎት ነበራቸው፣ ግን ደግሞ አልተሳካላቸውም። ያኔም ታሞ በነበረበት ሰዓት ክፉ ነገር አታድርጊ፣ እኛ ችግራችን ከሽማግሌው አይደለም፣ በቃ ቃሊብን ብር ተቀበዩን የሚለው እሷ እንጂ ሽማግሌውን እንደዚህ አድርጌ እሱን በድ እንደዚህ አድርጌ ምናምን ብሏትም አያውቅም ማለት ነው። ልታደርግ ስትል እንኳን እገለዋለሁ ብላ ስታስብ እንኳን ለምን እንደዚህ ታደርጊያለሽ? ይሄ ግድያ ምናምን የሚለውን ነገር እስኪ ውጪ እያላት ነበረ ማለት ነው። እና የሆነ ሰዓት እንደውም ትሁትን መረዝኩ ብላ እንደውም ራሱ ዳኔ ተመርዞ ነበር በቴና ምክንያት ማለት ነው። እና ሁልጊዜ እንደዚህ ነች እሷ። ሌሎችን ነገሮች አጥፍታ እሷ እንደፈለገች መኖር እና እንደፈለገች ከዳኒ ጋር መሆን ነው የምትፈልገው ማለት ነውና ስለ ሰው ነገር ምንም የምትጨነቅ ልጅ አይደለችም በነገራችን ላይ እና በዚህ በዚህ ራሱ በጣም ነው የሚጠላት ዳኒ ራሱ ማለት ነው በተግባሯ ያው በእርግጥ ከእሷ ጋር ገንዘብ ነው እንደዚህ የሚያሰራት እንጂ ወዷትም ማፍቀሯትም አይደለም አይፈልጋትም ገንዘብ እንዴት አድርጌ አግኝቼ እንዴት አድርጌ ከየደንጋ ብሬ ልኑር ነው የሚለው እሱ ማለት ነው እና ከዚህ ከዚህ አንጻር ዳኒ ብዙ ይሄን ያክል ክፋት ነገር ከሽማግሌው ላይ ስላልሰራበት በእርግጠኝነት ከዚህ በኋላ ይቅር ይለዋል ብዬ አስባለሁ። በእርግጥ ቃሊብን በድሎታል። ምክንያቱም ሚስቱን አማግጧል ማለት ነው። ግን ደግሞ ይህ ነገር ሰምተው እነሱም እንግዲህ ችለውት ዝም ብለዋል ማለት ነው እና ቃሊብ ራሱ እንደሚያቅ ራሱ ለዳኒ ነግሮታል። ዳኒም ያውቃል ማለት ነው። ሁላቸውም እንደሚያውቁ እና አሁን ላይ እንግዲህ እሱ ያው ሽማግሌውን ለማዳን ብሎ በመጨረሻ ግን ቴና ስላዳነችው ወይንም ደግሞ ስላወጣችው ዳኒ ምንም ነገር እንዳልሰራ እየታየ ነው። ግን ደግሞ ዳኒ ለሱ ብሎ እዚያ ውስጥ እንደገባና ለሱ ብሎ እንደተደበደበ እንደዚያ እንደሆነ ማወቅ መቻል አለባቸው ማለት ነው። በተለይ ቴናም ማውራት፣ ትሁትም ማውራት አለባት ስለ ዳኒ ማለት ነው። እና እሷ ብቻ እንዳወጣችሁ ሳይሆን ከዚያ በፊት እሱ እጥረት እንዳደረገ ብዙ ነገሮች እንደደረሰበት ይህንንም መረዳት መቻል አለባቸው ብዬ አስባለሁ። በነገራችን ላይ ሽማግሌው ይረዳል። ትሁትም ነገሮቹን የሚረዱ ይሆናል። በተለይ አሁን ሽማግሌው ከመጣ ያው በህይወት እንዳለሁ እና ማንም እንዳይቄት እንዳለሁ ማንም እንዳያውቅ ብሎ ስለነገራት ስላስጠነቀቃት ሽማግሌው ለዳኒም አልተናገረችም። ይብን ራሱ ዳኒ መቱ ለትሁት ሽማግሌው እኮ ሞተ፣ አባዬ ሞተ እኮ ብሎ ሲነግራት እናንተ ቀልደኞች ናቸው። ሞት እንደዚህ ቀላል ነው እንዲ ምናምን ብላ ስልኳ ስትነካካ ነበረ ማለት ነው። እኔ በጣም እያሳቀችኝ ደግሞ ነች ቲና። እጅግ በጣም ስታስመስል ነበር አባዬ አባዬ፣ ትተኸኝ ሄድክ፣ እንዴት እንዴት እያለች ማለት ነው። ይይ ስትል ነበር። ይህ ማስመሰል ጥግ ማስመሰል፣ በጣም ትችልበታለች። እና በጣም ነበር እንትን ሆነ። በቃ እጇን ባፏዛ ምናምን፣ በአይኖቿ እነሱን እያየች ምናምን ነገር በጣም ነው የምገርመው ማለት ነው። ግን ደግሞ ቃሌብ በመጨረሻም በአባቴ ላይ አታሟርችበት ብሎ እንግዲህ አንዴ በቼልሳ ብሏታል ማለት ነው። እና ይ ይሄን ያክል የወረቀት ሐሰተኛ ወረቀት ደግሞ አሰርታ የመሞቱን እንትን ምናምን ምስክር የሚያሳይ ምናምን ነገር አጽፋ መታለች፣ ይ ወረቀቱ ብላ እንግዲህ ለቃሌብ ስላላመነ ሙቷል ብሎ ስላላመነ ለሱ ልትሰጠው ነው። አቤት ክፋቷ ጥግ ምን ድረስ እንደምትጓዝ ግን በጣም ትገርመኛለች። ለተንኮል ብቻ የተፈጠረች ነው የምትመስለው። ያው ድራማ ቢሆንም ግን ደግሞ በቃ እንደዚህ በቃ ተንኮል ድረስ እንደዚህ የሚሄዱ ሰዎች ግን እንዳሉ ማሳያ ነው በነገራችን ላይ ማሳያ ነው ማለት ነው። እና እጅግ በጣም ከባዶች ነን እኛ ሰውዬ ስንባል እና አሁን ወረቀቱን አሰርታ ፉንፉን እያለች ትመጣለች። ከዛ ምን ይፈጠራል የሚለውን እንግዲህ ያው አውረን የምነ ይሆናል። ዳኒ ግን እንደተጠራጠረ ነው። ጎብዝ ነው በነገራችን ላይ ዞር ብሎ አንዳንድ ነገሮችን እንትን ይላል። እና ሽማግሌው እንዳልሞት እና በህይወት እንዳለ ያክል ነበር እንትን የሚለው የሚሰማው። አሁን ላይ ደግሞ ሽማግሌው የሁድ ዳኒ ጋር መጥቷል ማለት ነው። እንዴት ነህ ዳኒ ልጄ በማለት ያዛርጎታል። እሱም በድንጋጤ ዘወር ብሏል ማለት ነው እና እጅግ በጣም ዳኒም ደስ ይለዋል። በነገራችን ላይ በመኖሩ ራሱ አባዬ ደስ ይለዋል። ምክንያቱም እንድትገለው በፍጹም አይፈልግም፣ ምንም ያክል ገንዘብ ቢፈልግም ዜና እንደፈለገችው እንዲገደል ራሱ በፍጹም የሚፈልግ አይደለም ብዬ አስባለሁ ማለት ነው። እጅግ በጣም መልካም ሰው ነው እያለ ስለ ሽማግሌው መልካምነት ራሱ ለትሁ ሲናገር ነበር ማለት ነው እና እንግዲህ አሁን ቀጥታ ወደ ቤት ይሄዳል። አሊያም ደግሞ እስኪ ዝም በላት፣ እስኪ ምን እንደምታደርግ እንያት። በባለፈው ቤት ተገዝቶላቸው ራሱ ማለት ነው። ቤት ተገዝቶልሻል ተብላ በቃ ብቻዋን ፉን ፉን ብላ ነበር ደስ ብሏት ማለት ነው። እና እስኪ አሁንም እስኪ እስኪ ተዋት፣ ወረቀቱንም ታሰራ ምናምን ነገር። እኔ ግን በህይወት አለሁኝ ተዋት ግን እንዳት ነግራት፣ እስኪ የፈለገችውን ነገር ታድርግ ብሎ ዝም ብሎ እያያለ እኮ ሽማግሌው። ነገራችን ላይ በጣም ብዙ ጊዜ ዝም ብሎ አይቷታል ማለት ነው። ጥፋቷን ሁሉ ነገሯ፣ ስራዋን ምናምን እያየ ዝም ብሏታል። እና አሁንም እስኪ ተዋት እስኪ ምን እንደምታደረግ እንያትልል ይችላል ማለት ነው። ስለዚህ ዳኒ ሽማግሌው መኖሩን እንደሚስጥር ይዞ ለእሷም ሳይነግራት ይኖራል ማለት ነው። ከክፋቱ አንጻር ነው በነገራችን ላይ ዳኒ የሚደብቃት፣ ምክንያቱም ከሰማች እና የሆነ ነገር ጋ እሷ ተንኮል ስለምታስብ እሱ አይናገርም፣ ዝም ይላል ማለት ነው። እና ምን ይፈጠራል የሚለውን ነገር እንግዲህ አብረን የምናየው ይሆናል ማለት ነው። እና በእርግጠኝነት ሞተዋል ምናምን ነገር እያለች እንግዲህ ወረቀቷን አስራ አሰርታ ማለት ነው እዛ መታለች። ወደ ቃሌብ የምትሄድ ነው የሚመስለኝ ማለት ነው። እና እንደፈለገች ቃሌብ ልትፈተው ከዚያ ንብረት ልትካፈል ብልጦ ብልጦ ብልጦ ብልጦ ነገር ነች በነገራችን ላይ ማለት ነው። እና ያው እንግዲህ ቀጣይ ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል ማለት ነው። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛሉ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫል ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለው። መልካም ጊዜ ተመኘውላችሁ።